ዋርካው ነኝ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ሚኒልክዝ ዋና ሰብሳቢ። እንግዲህ እንደሚታወቀው ዛሬ ሶስተኛ ቀናችን ነው ማለት ነው፣ የአርበኛ ሳጂን አደም አባናደው መታሰቢያ። ሰላም ሰላም። ውድና የተከበራችሁ የሴድ ሁሉ የሚዲያ ተከታታዮች እንደምናላችሁ፣ በያላችሁበት ሰላማችሁን ብዝታርቢኝ ዛሬ እንግዲህ በነበረው ውሎ መርሳ ላይ ፋኖች እንግዲህ ተቆጣጥረው በያዙት ያስተላለፉት መረጃ አለ። እንዲሁም እያስኮር የተሜኖ ወሎ ዞን ሀቡር ወረዳ ዋና መቀመጫ የሆነችን የምርታ ከተማ እንደተቆጣጠረ ይታወቃል። ስለሆነ በዚህ ከተማ አስተዳደርም ሆነ ጉዲያ ቀበሌዎች የሚደረጉ ማናኛውም ሕገወጥ ተግባራት ሲሰራ የተገኘ አካል ላይ ቶሩር እርምጃ የሚወስድ መሆኑን እያሳወቅን ለየትኛውም ሴክተር መስሪያ ቤትም ሆነ የንግድ ተቋማት አስተማማኝ ጥበቃ ስለምናደርግ ስራችሁን አጠናክራችሁ ያለምንም ስጋት እንዲትወጡ እያሳውቅን ሚገ እንዲሁም እንግዲህ ዋርካው ምሬ ወዳጆ በተለያየ ሁኔታ የፋኖ አካሎች የሚያረጉትን ነገርና ለሚኒሻ አባላት የተከለከለና የተፈቀደውን ነገር መረጃ አስተላልፈዋል። እስከ መጨረሻው አብራችሁን ትሰሙታላችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አብራችሁን ቆዩ። ቅባችሁን መስፈርት ለማድረግ የሚጠበቅባችሁን ግዴታ ከዚሁ አስቀምጥላችኋለሁ ማለት ነው። አንደኛ የያዛችሁትን ሰራዊት የማንኛውም የስርዓቱ አገልጋይ የመከላከያም አድማበተናም በተናም ሚኒሻም ማንኛውም የስርዓቱ አገልጋይ የተማረከ ወታደር መግደል ለእናንተም ለትግልም የሚበጅም አደለም እንደ ትግል እንዳለም አቀፍ ሕግም ያስወቅሳንም ያስጠይቃንም እንደ ሰብአዊም ተገቢም እንዳልሆነ ከአሁን በፊት ብዙ የተማማርንባቸው ነገሮች አሉ። ያንን በጠበቀ መንገድ የማረካችሁትን ወታደር አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ የሚባል ስም አያስፈልግም። እየተቀበላችሁ ስርዓት ባለበት ማስቀመጫ ማስቀመጥ አለባችሁ ማለት ነው። እኛ ጋር የሚታገለው ይታገላል፣ ወደ አገሩ የሚሸኘው ይሸኛል፣ መቆየት ያለበት አካል ሊቆይ ይችላልና ይህን መርህ እንድትጠብቁ ስል አደራ እላለሁኝ። ሌላውና ዋነኛው ነገር በምትቆጣጠሩት ቦታ የምትቆጣጠረው የራስህን ከተማ ነው የራስህን ቤት ነው። ተባረህ ወጥተህበት ተሳደህ የነበረው ነው ዘለ ስትገባ ተቋሞችን የመንግስት መስሪያ ቤትን የህዝብ መገልገያ ናቸው፣ የስርዓቱ አይደሉም። የህዝብ መገልገያ ስለሆኑ ባንኮችን፣ ማንኛውንም መስሪያ ቤት መቆርቆር፣ መስበር፣ ምንም ነገር መነካካት፣ ያው ከማንኛውም ከወራሪ ወይም ከሌብነት ማንኛውም ሌባ የሚያደርገውን ተግባር ከአንተ የሚጠበቅ አይደለም። ይሄን አደራላለሁኝ ማለት ነው። ህዝቡን በየተቋሙ በየመስሪያ ቤቱ ጥንቃቄ እያደረግክ ኖ ማለት እንዳለብህ መጠበቅ እንዳለብህ ልጆች መምከር እንዳለብህ ጥሪያችንን እናቀርባለን ማለት ነው። ሌላውና የመጨረሻው ይሄ ብልጽግና ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ከሰው ቤት ገብቶ መፈተሽ፣ የሆነ ነገር ማድረግ፣ እርምጃ መውሰድ ይሄም የተከለከለ ነው። ትግልን ይሄ የሚያስረዝም እንጂ የሚያሳጥር አልሆነምና አይሆንምና ይሄንም አደራ እንላለን አጥብቀን ማለት ነው ሌላው መጨረሻው ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን እያሳከምን ነው ያለነው እኛ ተዋጊዎች ነን እንደሚታወቀው ከፍተኛ ድጋፍ ያስፈልገናል የማረክ ነው ምርኮኛ በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን። ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን፣ ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ከአለው የአቅም የሕክምናው የኢኮኖሚው የምግብናው ችግር ሊገጥመን ስለሚችል ይህን የዓለም አቀፉ ቀይ መስቀል ትብብር እንዲያደርግልን ስንል በአክብሮት ጥሪያችንን እናቀርባለን ማለት ነው። ከዚህ የመጨረሻው የማስተላለፈው የአማራ ሕዝብ፣ ከዚህ በኋላ የማይቀርልህን ነገ ቢመለስም ይሄ ጠላት እንደማይምርህ ይታወቃል። ራስህን በጠበቀ መንገድ ከልጆች ጎን እየተሰለፍክ ልጆችህን ከጀርባም ከጎንም ከፊትም ሁነህ ድጋፍህን ትብብርህን እንድታደርግ አቅም ያለህም አብረህ ታግለህ ትጥቅህን እንድትታጠቅ ስንል ጥሪያችንን እናስተላልፋለን። ሌላውና የመጨረሻው እንደሚታወቀው የአብይ አህመድ ልክስክስ ወታደር ወይም ልክስክስ መሪዎች ልበላቸው ባንክን እየሰበሩ እየዘረፉ ቀፈውን እያደረጉልህ ነው፣ የአማራ ህዝብ እየሄዱ ያሉት ማለት ነው። ስለዚህ የአማራ ህዝብ ለምን ባንክህ ይዘረፋን? ለምን ንብረትህ ይሄዳን? ይህን ከፊት ቆመህ ተኝተህ፣ አውግዘህ የማስቀረት ተቋሞችህን የመጠበቅ ግዴታ አለብህ። ይህን ስል በግድ በጉልበት አቅምም ላይኖርህ ይችላን ይችላል አንድ ሆነህም ከተነሳ ል እንግዲህ፣ እንደ አንድ ሰው እኔ የማስተላለፈው ነገር ያለኝ ምሬ እንዲያለው ያለው ነገር ከሆነ ህዝቡ እንደሱም ጋር ምንም የሚያጋጨው ነገር የለም። መንግስትም ጋር የሚያጋጨው ነገር የለም። አንድ እንግዲህ አንድ አካልና አንድ አካል ተጣሉና ህዝቡ መሰዋት መውሰድ የለበትም። ምሳሌ አንተ ብልጽግና ነህ አንተ ሚኒሻ ነህ እየተባለ በየቤቱ እንዳይታደኑ ነው የተናገረው ማለት ነው። ይሄ ነገር ደግሞ ለህዝቡ ነጻነት ይሰጣል። አንድ ሰው የፈለገውን ነገር የፈለገውን መገደፍ ይችላል። አንድ አካል ተዋቅቶ ገብቶ ያንን አካባቢ ስተያዘ ድረስ ይዛን አካል ሰዓት ማክበር ይዛን የሚቆጣጠሩበትንም የሚሰጠውን ጊዜ ማክበር ግዴታ ነው። ምክንያቱም ያንን አካባቢ ለጊዜውም ቢሆን የያዙት እነሱ ስሆኑ ድረስና የሚመሩት እነሱ ስሆኑ ድረስ ማለት ነው። እንደገና ደግሞ እኔ በዚህ አካባቢ ያሉ ህብረተሰቦች ራሳቸውን መጠበቅ እንዲያለባቸው ነው እኔ የሚሰማኝ ምክንያቱም ዛሬ ላይ በዚህ አካባቢ በዚህ ጊዜ ላይ የሞተ ወጣት በሉት ሽማግሌ በሉት ሁሉም ሰው ማን ገደለው እንኳን ተብሎ የማይታወቅበት ዝም ብለህ ከሞተ ቅበር የሚባልበት ጊዜ እስተሆነ ድረስ ራሱን አንድ ሰው የሚጠብቀው ራሱን ነው በተከለከለ ጊዜ አለመሄድ ሰዓት ላፊ አለ መንቀሳቀስ በጊዜ ወደ ቤት መግባት፣ በቃ ይሄን ይሄን ነገር ማክበር ማለት ነው። እንኳን አሁን እንደዚህ ጦርነት ገብቶ ይዘውትና በፊትም ቢሆን እንደው ብጥብጥ ሳለ ድረስ በቃ ከ2000 ምናምን አንስቶ ሰው ከሞተ ማንገድ የለው እንኳን ብሎ የማይታወቅበት ነው። በቃ ሞተ ማንገድ የለው ቀበር ነው። እና ዛሬ ላይ ደም ፈሶ የሚቀርበት ጊዜ ስተሆነ ድረስ ሰው ልጅ ራሱን ራሱን ባለበት መጠበቅ እና በያላችሁበት ሰላማችሁን በዝዝት ያርግልኝ። ቤተሰቦቻችሁን ሰዓት እንኳን አክብረን እንድንንቀሳቀስ እንዲቀሳቀሱ ምከሩ። በያላችሁበት ሰላማችሁ ይብዛ። የምንጎዳው ምኛው ስሆን ድረስ ቤተሰቦቻችንን ራሳችንን በውጭ አደን ሰዎች መምከር እና መልካም ጊዜ መልካሙን የመኝላችኋለሁኝ። ባይ ባይ